ሰላም፣ ስምህን ማን ልበል? አራጋው እባላለሁ። የስነ ዜጋ መምህር ነኝ። በጣም ጥሩ። ምንህን ያመመህ? ውስጤን ነው የሚያመኝ፣ ማንነቴን የተነካው ምን ሆነ? ያልገባህ? በቃ በሽታው በማህበረሰቡ ውስጥ ንቁ ተሳትፎ እንዳይኖረኝ ነው ያደረገኝ። አንተ ያማን የምንድን ነው የምትከባጥረው? አሞኝ ማን የመጣሁት። የመሳለብ መብት ደግሞ የለህም። ክላስ ጀመርክ? እንዲጭራሽ መብት እና ግዴታ እንዛው ለተማሪዎች ንገራች ይና፣ ያባት ያመመህን፣ በስነ ስርዓት የምትናገር ከሆነ ተናገር። የመናገር መብት ይህን አትንፈገኝ። ሰውዬ፣ ይኸውልህ፣ ስማኝ፣ የሰውነት ክፍሎች እንዳለ ተሰብስበው ሰላማዊ ሰልፍን ይወጡብኝ። የሚወጣ ነገር ይውጣ። አባ ተራሱጣ፣ ምን ደንበኞችህን እኮ በስነ ስርዓት የማስተናገድ ግዴታ አለብህ። ይሄኔ ሲቪክስ ዲ ይሆናል ያመጣው። ምን አገባ ይፍን ያመጣው ተውጣ። ማነ ተረኛስ? ገባኝ እወጣለሁ ግን አሳያለሁ፣ ከሳለሁ በአንቀጽ 99 ንዑስ አንቀጽ እዚያው አካባቢ መሰረት አራባ ካስወጣልኝ። እሺ ውጭ በይ። ስምህን ማን ልበል? እኔ ተሰማ እባላለሁ። የህብረተሰብ መምህር ነኝ። ቆይ ወረርሽ ይገባል፣ ለትምህርት ቤት ምን አልከኝ? ምን ምን እያመመ? ዶክተር ሆዴ እያመመኝ ከእምብርቴ በስተ ሰሜን ምስራቅ በኩል 30 ዲግሪ ገባ ብሎ ነው የሚቆርጠኝ። ሰሜን ምስራቅ ቤት በኩል ማለት አልገባኝም። እንደት ነው የሚያደርግህ? ምን መሰለህ ዶክተር፣ ልክ እንደ ስምጥ ሸለቆ ይሰነጥቀኛል። ይሰንጥቀህ አቦ ይርካ! በሰሜን ምስራቅ በኩል አልኩህ እኮ ዶክተር፣ ፈረሱ ፈረኝ ያስገባልህ። ሰላም ነው ዶክተር? ምን ሰላም አለኩት። በል አንተም አስተማሪ ነህ? አዎ፣ ፊዚክስ አስተማሪ ነኝ። እርፍ። የፈራው ምን ነው ችግር አለ ማለት። እስኪ ምንድን ነው ያመመህ ግልጽ አድርገህ ንገረኝ፣ እንዳታንዛዘብ። እሺ ችግር የለውም እግሬን ነው ያመመኝ። ጥሩ፣ መቼ ነው የጀመረ

እማዬ ጓደኛዬ ቀጥሮኝ ነው እሱ ጋ ልሄድ ነው። አሁን ልጅ አቅፎ ይስምሻል፣ ፊልምኒ ብሎ ሊያሳይሽ ይችላል። አንቺ ከታች እሱ ከላይ ሆናችሁ ምታረጉትን ነገር የቤተሰባችንን ክብር አዋርዳለ። እባክሽ ልጅ አደራሽን። እማዬ፣ እንዳልሽኝ እኔ ከታች እሱ ከላይ ሆኖ የቤተሰባችንን ክብር ሊያዋርድ ሲል ገለበጥኩትና የሱ ቤተሰብ ክብር አዋረድለት። አን ማትረግ ቪዲዮን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳረሱ። እስከዚህ ሰዓት ስለተከታተላችሁን በጣም አመሰግናለሁ። ባይ ባይ።